ኦኬ፣ ጌታ ይባረክ። እግዚአብሔር ክብሩን ይውሰድ። በመሰክረው በቀደም እዚህ አንቺ ገብተሽ ስት እንዲሁ እየጸለይሽ እያለ ድንገት መልእክት መጣና ተረከዜን አሞኝ ነበረ፣ እንደውም አላስኬድ ብሎኝ ወደ ጓሮ መጥቼ ስመለስ እንደገና እግሬን በጣም ይዞኝ ነበር ተረከዜን። ተረከዛችሁም ያማችሁ ብለሻልሽ እና ቃል አወጣሽልኝ ከዛን ቀን ጀምሮ እስካሁን ድረስ ሰላም ነኝ። ጌታ ክብሮን ይውሰድ። ኢየሱስ ጌታ ነው። ሁለተኛ ደግሞ ያን ቀን አንድ ነገር ይከናወንላችኋል እንደ ዛሬው እያልች ነበረ። አንድ የሆነ የባንክ ፕሮሰስ ነበረኝ። ተጠርቼ ተፈርሞ አሁን አፕሩቫል የመጨረሻ አፕሩቫል ተብሎ ወደ ናሽናል ባንክ ሄደዋል። በዛ ቀን በተቀበልኩት መልዕክት ነው እና ጌታ ይባረክ። ሲጠናቀቅ ደግሞ መጥቼ መሰክራለሁ። እግዚአብሔር ክብሩን ይውሰድ። ይሄ ነው ምስክርነት ነው። አሜን። ይታይ። በጣም የቆየና የዘገየ ነገር ነበር። የቆየና የዘገየ ነገር ነበረ። ያን ቀን ተከናወነልኝ። ተጠርኬ ማታ ፊርማ ፈርሜ በቃ አልቋል። ወደ ላይ ሄደ። አሜን። ትቀበላለህ። አሜን፣ አሜን። እሺ፣ እሺ። ኢየሱስ ጀመረም አንቀሳቀሰ ማለት በቃ፣ እግዚአብሔር ሳይጀምር ነገሩን አይጨርስም፣ አይደለ እግዚአብሔር እውነት ነው። ስለዚህ አልቋል። በጌታ በኢየሱስ ውስጥ ጸንቷል። የጀመረ ነገር በናዝሬቱ በጌታ በኢየሱስ ክርስቶስ ስም አሁን አልቆ ተከናውኖ በዚህ ሳምንት ውስጥ እጅ እንዲገባ ጸልያለሁ። አሜን። ጂሰስ ኔም። አሜን አሜን። ተባረክ። ዘመን ይባረክ። ተባረክ። ጌታ ይባርክሽ። አሜን። የኢየሱስ ጌታ ነው። ሃሌሉያ! እግዚአብሔር የተባረከ ይሁን። እሺ፣ ሌሎቻችሁ መሰክር አለ ያላችሁ ሰዎች ካላችሁ ምስክርነት ያላችሁ ሰዎች እንድስማችሁ እስኪ እኔ ልጥራችሁ ወይስ አንዳችሁ አይክፈቱ። ሰላም ብያለሁ። ሁላችሁም ቅዱሳ ነው። ሰላም ብያለሁ። እኔ አንደኛ ጌታን አመሰግናለሁ። ላመንኩ እኮ የእሱ ስለ ልጅ ስለሆንኩኝ ጌታን አመሰግናለሁ። ከምንም በላይ እኮ እኔ በዚህ ሰዓት እኮ ብዙ መንገድ ተፈውሻለሁ። አንደኛ በመንፈስ ቅዱስ ከምንም በላይ ጸጋ ያስፈልጋል። ጸጋ ከሌለ እኮ ሁሉም ነገር ከንቱ ነው። ጸሎት ከሌለ ሁሉም ነገር ከንቱ ነው እ

ስለዚህ ዛሬ በእንቺ ቤት ገብቼ በጣም ደስተኛ ሆኛለሁ። እውነት እኮ ነው፣ በጣም ደስ ውስጤ ለምን ከቅድም ጀምሬ ቁጭ ብዬ ነው ወንጌል እየሰማሁ ያለሁት። በጣም በጣም በቃ እውነተኛ አገልጋይ

ግን በጣም ደስ ብሎኛል። እግዚአብሔር ይባረክ ወዳጆቼ። እግዚአብሔር አንድ ነገር አለኝ እና እግዚአብሔር መንፈሱን ጸጋውን በኛ ላይ ሲያመጣ አንደበታችንን የተማሩ ምላስ ሲያደረግ የደከሙትን ልናበረታበት ነው። ሌላ አደለም። የደከሙትን ልናበረታ የተፍገመገሙ ያሉትን ልናጽናና ስለ እነሱ ልንቃትት። ሸክም ነው አገልጋይ የሰው ሸክም ሊሆን ሳይሆን እሱ ተሸካሚ ሊሆን ነው የተጠራው። በቃ ይሄ ነው፣ ግልጽ ነው። ኢየሱስ ክርስቶስ ለዘላለም ጌታ ነው። እኛ አሰልቺ ሊሆን ሳይሆን ህይወት የሰለቸውን ጣም ያጣ ህይወት ህይወታቸው ላይ ጣዕም ያጡትን ደከመኝ አቃተኝ እያሉ የሚገመገሙትን ሊያበረታ ነው የተጠራው። በቃ ሌላ ምንም የለንም፣ እኛ አማራጭ የለንም።